ሀገር አቀፍ ስፖርት ለልማትና ሰላም ቀን የማጠቃለያ ዝግጅት በደንቢዶሎ ከተማ ተካሄደ። በተለያዩ የኢትዮጵያ አካባቢዎች ሲከበር የሰነበተው አምስተኛው ሀገር አቀፍ ስፖርት ለልማትና ለሰላም ቀን ማጠቃለያው በኦሮሚያ ክልል ደንቢዶሎ ከተማ እየተከበረ ይገኛል። ዝግጅቱ በዛሬው እለት በአካል ብቃት እንቅስቃሴ ሲከበር፣ የፌዴራልና የክልል የስፖርት አመራሮችን ጨምሮ የደንቢዶሎ ዶሎ ከተማ የተለያዩ የማህበረሰብ ክፍሎች ተሳታፊ ሆነዋል። ስፖርት ለሰላምና ለልማት ጉልህ አበርክቷል ያሉት የባህልና ስፖርት ሚኒስቴር የስፖርት ዘርፍ ልማት ሚኒስተር

እንግዲህ ስፖርት እንግዲህ ለልማት ያለው ንቁ ዜጋን ጤንነቱ የተሟላ ዜጋን ከማፍራት አኳያ ትልቅ ጥቅም አለው። መንግስታችንም ከቅርብ ጊዜ ወዲህ ለስፖርት ልማት ልዩ ትኩረት ሰጥቶ እየተንቀሳቀሰ ይገኛል። በተለይ ህዝቡ ስፖርቱን ባህል እንዲያደረግ በተለይ ማ ስፖርቱን ባህል እንዲያደረግ ሰፊ ስራዎች እየተሰሩ ይገኛሉና እኛም በሀገራችን ደረጃ ለአምስተኛ ገዛ የሚከበረውን ስፖርት ለልማትና ለሰላም እዚህ ደምዶሎ ከተማ ላይ በጋራ እያከበን እንገኛለን ማለት ነው። እንግዲህ እዚህ ደምዶሎ ከተማ ላይ ማክበር የቻልንበት ዋናው ምክንያት እንግዲህ ሁላችንም የምናውቀው ነው። ይህ ዞን ያለፉት ሶስት አራት አመታት የሰላም ችግር የነበረበት አካባቢ ነው። አሁን ግን መንግስት በወሰዳቸው ህግ የማስከበር ስራዎችም እንዲሁም ደግሞ ህዝቡ ከመንግስት ጋር ሆኖ በተንቀሳቀ ሲንቀሳቀስ ስለነበርና አሁን የተሟላ ሰላም የተገኘበት አካባቢ በመሆኑ እዚህ አካባቢ ህዝብ ደግሞ ለስፖርት ያለው ቫሉ በጣም በጣም በጣም ሀይል ስለሆነ ይህንንም ለማነቃቃት ነው ማለት ነው እዚህ አካባቢ የተገኘ ነውና በኦሮሚያ ክልል ስፖርት ለማስፋፋት በታዳጊ ስፖርት ልማት ላይ በትኩረት እየተሰራ እንደሚገኝም ነው የተገለጸው። በስፖርት ለመስፋፋት ላይ ጥሩ ነገሮች የሰራን ነው። የስልጠና ላይም ጥሩ ነገሮች የሰራን ነው። እሱ ማስቀጠል ነው። የታዳጊ ወጣቶች ስፖርት ዞን ላይ 286 ያለውን ጥሩን ማስቀጠል ነው። አካዳሚዎቻችንም ጥሩ ደረጃ ነው። አካዳሚዎቻችን እርስ በእርሳቸው እንዲወዳደሩ ያረግን ነው። ከሱ ውስጥ ራሱ እሊቶች የወጡ ነው። እሱን ማስቀጠል ነው። እሱም ማስቀጠል ነው። ማስስፖርቱን የምኖር ቦታ የሚማር ቦታ የሚሰራ ቦታ የሚሉ ነገሮችን አላማው ማስቀጠል የሰራን ነው። እሱም በስኬታማ የርነ ነው። ገቢ መሰብሰብ ላይም ስፖርቱ ራሱን ችሎ ስፖርት ለህዝብ ህዝባዊ እንዲወር ራሱ ጥሩ ነገሮች የሰራን ነው። ይሄንን ወደፊትም ማስቀጠል ማጠናከር እንሰራለን። ሀገር አቀፍ ስፖርት ለልማትና ለሰላም ቀን የባህልና ስፖርት ሚኒስቴር ከኦሮሚያ ወጣቶችና ስፖርት ቢሮ ጋር በመተባበር ተከብሯል። ዘገባውን ያልደረሰን ባልደረባችን አክሊሉ ማሬ ነው።